ያላሰብኩትም ነበረ። ማለት አመኘህ ነበረ። ፈተና ሙሲባ ይጠብቀን። በወጣቶች ዘንድ ብዙ ችግር ነው እየተመለከት። ትንሽ ነገር ነው የሰው ልጅ የሚሰብረው። ራስን ማጥፋት ወንጀል ባያደርግ ኖሮ ምን ያህል ሕዝብ ይረግፍ ነበር የሚባለው ሲታሰብ በጣም ከባድ ነው። አብዛኛው ሰው ስፖርት መስራት አንችልም፣ ያ ስፖርት መስራት አንችልም። ጽሑፍ ላይ እንደሚናገረው እየሰለጠኑ ያሉ ኡስታዞች እንደሆኑ እነዚህ ዝግጅቶች ለክርስቲያኖች እንደሆነ፣ ያው ሌላ ምርጫ የላቸውም፣ በቃ ለክርስቲያኖች የሚሰለጥኑት ወላ ያ ጀማ እንደ ቆመ ብላችሁ ብታስቡት በጣም የሚያስገርም ነው። ከዚህ በላይ ይፈሩናል ባለ ነገር ግስት

ማሻ አላህ ማሻ አላህ ይህ ወንድማችን ሰለምተኝ ነው። በቅርብ እንግዲህ ዑምራ ለማድረግ ሂዶ ነበር መካ ማለት ነው። በድጋሚ አሁን እዛ ነው የሚገኘው። አላህ ማሻ አላህ አላህ ይቀበለው። ለዚህ ለወንድማችን ሁላችሁ ዱአ አድርጉ። እኛንም እዚህ የተወደደ የተከበረ ቦታ አላህ ይጥራል ኢንሻላህ። ዑምራ ሂጅ ከሚያደርጉት መካከል ያደርገን። ወንድሜ እንግዲህ ራስን ማጥፋት ወንጀል ባይሆን ኖሮ ብዙዎች ሰዎች ራሳቸውን ያጠፉ ነበር ብሎ አንድ ሀሳብ አንስተዋል። ብዙዎቻችን ችግር ነው ብዬ አስባለሁ። ራስን ማጥፋት ወንጀል ባያደርግ ኖሮ ምን ያህል ህዝብ የረግፍ ነበር የሚባለው ሲታሰብ በጣም ከባድ ነው። አብዛኛው ሰው ወንጀል መሆኑን ፈርቶ እንጂ ራሱን ለማጥፋት ይዳዳል። ከመከራዎቹ ከሚያሳልፋቸው ህይወት ውጣ ውረዶች አንጻር መሞት ይመኛል። ስለሌላ አይደለም የሚከፋ ወይም ደግሞ ስለሌላ አይደለም ኑሮ የሚያስጠላ። ገንዘብ ኑሮህም አንዳንድ ጊዜ ያለንበት የእድሜ ደረጃ ከመሬት ተንስተን ምርር እንዲያደርገን ወይም ደግሞ ውስጣችንን በቃ ጭንቅ ሊለውና በቃ ሞትን እንድንመኝ የሚያደርግ አይነት ሁኔታ አለ። በህይወት ላይ እነዚህ አይነት ነገራቶች ብዙ ጊዜ ይስተዋላሉ። አላህ እውነትም ራስን ማጥፋት ወንጀል ያደረገው በምክንያት ነው። ወንጀል ባይሆን ኖሮ ብዙ ሰዎች ያልፉ ነበር፣ ብዙ ሰዎች ይሞቱ ነበር፣ ብዙ ሰዎች ራሳቸውን ያጠፉ ነበር። ማንም እንደዚህ ወጥቶ አይመለስም ነበር። ምክንያቱም አንተ ያለህን ችግር ለቤተሰብ ማናገር አትችልም፣ ብትናገርም ደግሞ ላይረዱህ ይችላሉ። የምትውለው ከጓደኛ ጋር ነው። አሊያም ደግሞ ጓደኛህም ከዳተኛ ወይም ደግሞ ማይታመን ለአንተ ቦታ የማይሰጥ ከሆነ ራስ ጋር ብቻ ስታብሰለሰል ትቆያለህ ወዳልሆነ ጥፋትና ወዳልሆነ እርምጃ እንድታደርግህ ታደርጋለች ህይወት ህይወት በውስጧ ብዙ ነገራቶች አሉ ዓረቦች እንደሚሉት አልሓያቱ ተሕሉ ኢዛ ተዓመልተሰዕባ ይላሉ ህይወት መራር ተግባሮችን ወይም ደግሞ መራር ጊዜያቶችን ታግሰ ካለፍክ በእርግጥም ጣፋጭ ትሆናለች። መራር ጊዜያቶቿ ግን ከበድ ሊሉ ይችላሉ። አላሁ ሱብሓነሁ ወተዓላ የተለያዩ ነገራቶችን ሲያመጣብን እንደሚያሳምመን ወይም ደግሞ እኛ እንደሚከብደን የተለያዩ ነገራቶችን እንደምናደርግ ሳያውቅ ቀርቶ አይደለም። አላህ ሱብሓነሁ ወተዓላ ይህን ሁሉ የሚያመጣብን እኛ ሊፈትነን ሰው ልጅ ይፈትናል። አላህ የሚወደውን ሰው ይፈትናል፣ ብዙ መከራ ያደርስበታል፣ ይበልጥ ሊያሳድገው ይበልጥ ከነበረበት ከፍ ሊያደርገው ነው እና ሰብር፣ ትንሽዬ ሰብር ብቻ ልናደርግ ይገባል። እኛ ሰዎች ስንባል በትንሽ ነገር ነው የምንሰበረው። ነገር ግን እንግዲህ ያለው ሀሳብ ብዙዎች ጋር ያለ ችግር ነው። በጣም እያብሰለሰሉ፣ ብቸኝነት እያጠቃቸው፣ ገንዘብ ሰላጣም ብቻ አይደለም ሰው ራሱን የሚያጠፋው እና እንግዲህ አብዛኛ እንደ ሙስሊም በተለይ እንደ ሙስሊም አንጻር በሌላም እምነት የሚቻል አይመስለኝም። ራስን ማጥፋት ማለት ነው መልካም ስራ አይደለም። ስለዚህ አላህ የፈጠርን አላማ አለን፣ ለዚያ ለፈጠርን አላማ መኖር አለብን። ያንን ካስተዋልን ራሳችን ማጥፋት ደረጃ ድረስ አንደርስም ብዬ አምናለሁ። በተለይ በወጣቶች ዘንድ ብዙ ችግር ነው እየተመለከት። ትንሽ ነገር ነው የሰው ልጅ የሚሰብረው እና ወንጀል ባይሆን ኖሮ ብዙ ሰዎች ይሞቱ ነበር። የማይካድ እውነታ ነው። እናንተ እዚህ ሙድ ውስጥ ገብታችሁ አታውቁም? በጣም ቸግሯችሁ በጣም ተጨንቃችሁ በጣም አይምሯችሁ ኦቨር ደረጃ አስቦ ራሳችሁን ጣልታችሁ ምን ነው በቃ ይሄ ነገር ወንጀል ባይሆን ራሴን ባጠፋስ ብላችሁ አስባችሁ አታውቁም? በነገራችን ላይ ን ሀሳብ፣ አስተያየት በዚህ ጉዳይ ላይ ስጡብን፣ ስጡ። ለማንኛውም አላህ ከእንደዚህ አይነት ፈተና ሙሲባ ይጠብቀን። የተፈጠርንበትን አላማ ካወቀን እንደ እስልምናም ጭምር ራሳችን አናጠፋም፣ ራሳችን ወደ መጥፎ ተግባር አንሰድም። ሶብር አድርገን ነገ ብርሃንና ነገ ደስታን ማየት እንችላለን ማለት ነው። በጣም ነው የሚገርመው፣ አንዳንድ እስልምናን ጠል የሆኑ አካላቶች በጭፍን ቀጥ ያለውን ነገር የሚነበበውን ነገር አወላግደው የሚያነቡ የሚታየውን ነገር በሌላ የሚተረጉመ ስብን እንመልከት። ጽሑፍ ላይ እንደሚናገረው እየሰለጠኑ ያሉ ኡስታዞች እንደሆኑ እነህ ዝግጅቶች ለክርስቲያኖች እንደሆነ፣ ያ ሌላ ምርጫ የላቸውም ለክርስቲያኖች የሚሰለጥኑት እንደምትመለከቷቸው ማለት ነው። ሐፊዝና ወላሂ፣ ያ ጀማ እንደው እኮ መብላችሁ ብታስቡት በጣም የሚያስገርም ነው። ከዚህ በላይም ይፈሩናል፤ ይህን እናውቃለን። ከዚህ በላይ ፍራቻ ያድርባቸዋል። ስለኛ ማለት ነው። ገና ለገና እንግዲህ ስፖርት ሙስሊም ወጣት ተገናኝቶ ስፖርት ሰራ ተብሎን ነገ ላይ ክላሽ ምናምን ታጥቆ ደግሞ ቢታይ እንጃ ከሀገር ለቀው ነው የሚወጡት የሚቀመጡም አይመስለኝም። ይህችን ሀገር ለቀው ነው የሚወጡት። በዚህ አይነት በዚህ ህል እንደው ሳስባቸው ማለት ነው። በዚህ ያክል የሚፈሩ ለምንድን ነው? እስኪ የሚመለስልኝ ሰው አለ? ወላሂ ለአዲም ይሄ የአላህ ስራ ነው። አላህ ቁርአን ላይ ሰኑልቂ ፊ ቁሉቢ ለዚነ ከፈሩ አሩዓብ ቢማ አሽረኩ። ይሄ የአላህ ቃል ነው። በአላህ በማጋራታቸው ከሀዲ በመሆናቸው ብቻ ልባቸው ላይ መሸበርን እንጥላለን ብሎ አንድ አምላክ አንድ ፈጣሪ ላኢላሃ ኢለላህ የሚል ሙስሊም ካየ ገና ይሸበራል፣ ይደነግጣል። እንዲህ እንዲህ ሐስቡና ላህ ወኒዕመል ወኪል ወላሂ አላህን የያዘ ማለት ነው። የትኛውም ሀይል ይምጣ አይፈራ። የትኛውም ሀይል ይምጣ አላህን የያዘ ሰው አይፈራ። በአላህ ውሳኔ በቀዳ በቀድር ያመነ ወላሂ የትኛውም ኃይል ይምጣ አይፈራ። ለምን አላህ የጻፈብኝ ነው በእኔ ላይ የሚደርሰው ብሎ አምኗል። ይሄ ሰው ለኸይር ነው ብሎ አምኗል። አላህ በኢማን ቀውይ አድርገን አሁን ላይ ያለንበት ተጨባጭ ልፍስፍስ ልፍስፍስ ልንሆንበት የሚሻልበት ምክንያት ኢማናችን ዜሮ ነው። የአይሁድን ሱና ስለምንከተል ነው። የእስልምናን ውበት አላየንም። ተውሒድን አላወቅንም። ስላላወቅንም ነው እኮ ከሙብተዲ ከሙሽሪክ ጋር አንድ እንሁን፣ ለጥላት በራን ንክፈት እያላችሁ የምታወሩት። ስላልገባን ነው የኢማን ማፈርጠም እንዴት እንደሆነ አልገባ። ወዕተሲሙ ብሐብሊላህ እየተባለ ወዕተሲሙ ቢልቢድዓ ካፊር እንዳይገባ ቪዲዮ ተመለከታችሁት። ያጀማ እንግዲህ ሙስሊም ወንድሞቻችን ኮፍያ ለብሰው በሰሩ ስፖርት እንቅስቃሴ ለጤንነት ሲባል በሰሩ መልኩ እንግዲህ በሌላ ተተርጉማቸው አጀንዳ ለመሆን ህዝቡን ለመሸበር ሁከት ለመፍጠር ከዛም አልፎ ደግሞ በፍራቻነታቸው ወንድ አብራርቱልናል። ሁሉ ነገር በዚህ ደረጃ ጥላቻቸውን የሚዘሩ ሰዎች አሉ በነገራችን ላይ እጅግ እጅግ በጣም የሚያሳፍር ተግባር ነው። ከዚህም በፊት አንዱ ሲቀባጥር ሰምታችኋል። ወጥቶ ይቅርታ ጠይቋል። ኡስታዝ ያላለውን ነገር በሌላ ነገር ተርጉሞ ማለት ነው። ኢዲት ዲት ዲት አድርገው ብዙ ነገር ቆራርጠው በራሳቸው መንገድ ፖስት አድርገው በጣም መነጋገሪያ ሲያደርጉት ነበረ። ምክንያቱም ሙስሊም እንዲህ ነው ለማለት ሙስሊሞችን ለማጠላላትና ሙስሊሞችን ለማውደቅ ብዙ ሴራ የሚሰሩ አሉ አንዳንድ የሚዲያ ሰው ነው የሚሉት ሰዎች በሌላ ዘንድ ትንሽ ፎሎወር እና ተከታይ ሲኖራቸው ብዙ ነገር ለመረበሽ እና እንትን ለማለት የሚፈልጉ ሰዎች እነዚያ ሰዎች ትክክል አይደሉም። ጭፍን ጥላቻ ካልሆነ በስተቀር እንደነዚህ አይነት ሰዎችን ሌሎች እምነት ተከታይም ብንሆን ማቆም አለብን፣ በነገራችን ላይ መቃወም አለብን እና በጣም ነው ያሳቀኝ ያለው ሙስሊሙ ክርስቲያኖች ለክርስቲያኖች ነው ስፖርት የሚሰሩት ይላል። ስፖርት መስራት አንችልም

ጤንነታችን መጠበቅ አንችልም። በሌላ ነው ሁሉም ነገር መተርጎም ያለበት። ምን አይነት ዘመን ላይ ደረሰ? አስተግፊሩላህ አል አዚም። እንግዲህ ማሻአላህ፣ በትላንትና ሁለት ትልቅ ብስራት ሁላችንም ሰምተናል፣ አይተናል ብዬ አስባለሁ። እኔም ቪዲዮ በተደጋጋሚ እየሰራሁላችሁ ነው። መመስገን ያለብኝም በዚህ አጋጣሚ አመሰግናለሁ ማለት ነው። ኮኪ ትልቅ አስተዋጽኦ አበርክታለች። በነገራችን ላይ ሀናን የባቡል ኬር መስራቿ ለዚህ አስተዋጽኦ ያበረከተች በመጀመሪኛ ነው የጎበኘች አንዲት እህታችን፣ እሷን በልቤ አኖራታለሁ አላህ ኸይር ፍሪጅ ይክፈላት፣ በቤቷ ደስታ በሙሉ ይሙላ ብላ እንግዲህ እሷን ለእሷ ዱዓ አድርጋለታለች። በመቀጠል እንግዲህ ሲሰራጭ ነበረ። ኮኪ ትልቅ አስተዋጽኦ አበርክታለች። አዶናይን ጠርተው አዶናይ መጥቶ ብዙ ተግባር ሰርቷል። እሱም ብለው ብዙ ሰዎች መጥተዋል፣ ፎሎም አድርገው በስተመጨረሻ ራምዚል ስቴት አንድ ሚሊዮን ፎሎር ገብቶ ባቡል ኬር ስምንት ሚሊዮን ቻሌንጁን አሸንፈዋል። አላሁ አክበር የሚያስደስት ነገር ነው። እነታኩር ሳይቀር ሌሎች ሙስሊም ወንድሞቻችን፣ ቲክቶኮሮች፣ ተጽዕኖ ፈጣሪዎች በቦታው ተገኝተው እንቅልፋቸውን ሳይሉ ራበኝ ጠማኝ ሳይሉ ያንን ደስታ ሲያሳልፉ ያንን ቅጽበት ፎሎ ሲያስደርጉ ነበረ። ይህ ትልቅ ብስራት ነው። በነገራችን ላይ በጣም ደስ ስላለኝ ነው ማውራትም አለብኝ። ይህ አንድነታችን ይህ ህብረታችን ትልቅ ነገር ነው። ትልቅ ነገር መስራት እንችላለን። እና እናዶናይም የሌሎችም ተጽዕኖ ያበረከታችሁ ነብሩክ ኒውስ ነጃኒ። ብዙ ሰዎች የሌሎች እምነት ተከታዮችም በዚህ ቦታ ላይ ተገኝታችሁ ነራቼ ሳይቀር አስተዋጽኦ አበረከታችኋል። ከልብ ከልብ እናመሰግናለን። ኢንሻላህ ሁሌም ባቡል ኬርን እንደግፍ ለማለት እወዳለሁ። አምስት ሺህ አረጋውያን ሚስኪኖችን ነው የረዳችሁት። አንድ ፎሎ ባደረጋችሁ ቁጥር አስራ ስድስት ሺህ ብር ገንዘብ እንደሰጣችሁ ነው። ለባቡ ሰደቃ የሚቆጠሩ ማለት ነው። ያመለጣችሁ በነገራችን ላይ አመልጧችኋል። በጣም ደስም ስላለኝ ነው። በዚህ በምስሉ ላይ ስትመለከቱ ነበረ። ብዙ ደስታዎች ነበሩ። አልሐምዱሊላህ ረቢ ላለኝ በጣም ደስ ስላለኝ ነው። ወደ ሌላኛው ቪዲዮ አለፍኩላችሁ። ከዚህ በላይ ቀይ መሰለኝ። ቤተሰቦቹ ምንም በቃ እንደዚህ ማለት እንደዚህ ፉአድ እንደዚህ ያደርጋል ብዬ ላስብኩም ነበረ፣ ግን ቀርሷል። ምንም ላደገው አልችልም። ያው ከኔ ጋር መኮለ ቢሆን ብዬ ይህን ሱፍ መርጬለት ነበረ። ያምራላ ስባቸው ለሱ ቢለብሰው እንዴት እንደሚያምር ከቆሙ ጋር በጣም ቆንጆ ነበረ የሚሆነው የኔ ቆንጆ ይባል ስላናደች ከኝ ግን ምንም ማድረጋች። ልክ ድጋሜ እንደዚህ ልቤ ይሰበራል ብዬ አላሰብኩም ነበር። እንዲሁም ከኔ በላይ አንተ አስበክ፣ ከኔ በላይ አንተ እንትን ብልክ ከዚህ ቦታ ላይ ቀድመኝ ትገኛለሁ ብዬ ነበር ያሰብኩት። አዝናለሁ ምን እንደምል አለቀ። ማለት ከመጀመሪያውም ልቤ የሆነ ነገር ሲፈራ እንትን ማለት ነበረብኝ። ይሄ ነገር እንደሚፈጠር መገመት ነበረብኝ፣ ግን አላሰብኩትም ነበረ። ማለት አምኘህ ነበረ። ቪዲዮን ተመልክታችኋል። እንግዲህ ሌላ ብዙ ማውራት አልፈልግም። ያው ማስታወቂያ ነው አይመስላችሁም? እናንተ አምናላችሁ ከገብታችሁ። ለነገሩ እኔንም አላመናችሁ። እንዴት ያላመናችሁ ሌሎችን የምታምኑት? ባለፈው ደሴ እሱ ግዜ ሲገዛ ማስታወቂያ ነው አላላችሁ? ምንድ ማስታወቂያ ነው አና ምን ማሙል ታገባ ነው ወይ ምናምን ብላችሁ ብዙ ስታወሩ ነበረ። ለማንኛውም ይሄ ማስታወቂያ የሶፊ ናንትና፣ ግን በዚህ መልኩ ተገቢ ነው ያጀማ? ነው እኔ ማስታወቂያውን ቫውልም አልወደድኩትም። እንደዚህ አይነት ቫውል አትከራዩ። ያጀማ ከስር ልብስ ለብሳለን ብላችሁም የማይሆን ነገር አሁን እዚህ ደረቷ ምናምን እየታየ ነበር፣ እጇ፣ ብዙ ነገር ተገቢ አይደለም። ከሆነም ከስር ልብስ መልበስ አለባት። እንደ ሙስሊም አንጻር ማለት ነው። እና እዛ እየተቃቀፉ ብዙ ነገር ድራማ ነው በነገራችን ላይ እውነት እንዳይመስላችሁ፣ እንደዚህ እያሉ ነው እንትን የሚሉት። ለማንኛውም በዚህ አጋጣሚ የኔም ሰርግ ደርሷል። ከሰርግ ጋር ተያይዞ ማውራታችን ካልቀራ የነሱ ውሸት ነው የኔ ግን እውነት ነው፣ እየመጣ ነው። ለማንኛው ማለት ነው ኢንሻላህ ሶስት ሳምንት ቀረና ትመጣላችሁ መቼ ነው እያላችሁ ቪዲዮ በለቀቁት ቁጥር ማሻአላህ ሽራው፣ መቼ ነው ሰርግ ደረሰ ወይ ምናምን እያላችሁ ስጠይቁ ነበረ። ያው ጠቅለል አድርጌ ልመልስም ብዬ ነው። እየደረሰ ነው አልሐምዱሊላህ። ረቢላ በሰላም ያደርሰን፣ በሰላም ደርሰን የምንወጣ በሰላም የሚያልፍ አላህ ያድርገን በጥሩ ሁኔታ እንሻአላህ። እና ሦስት ሳምንት ብቻ ነው የቀረው። ያው ብዙም ግርግር ባይኖረውም፣ ያው እንሻአላህ ባቻልን አቅም በአቅማችን ጥሩ ነገር ለማድረግ እንሞክራለን። መልካም ምኞታችሁ እንደምትገልጹልኝ ተስፋ አድርጋለሁ። ሰርግ በጣም ተወዳላችሁ፣ እኔም ተከታዮች እኔም እወዳለሁ። የብዙ ወንድሞች እህቶችን ሰርግ ስፖስት ነበር። በተለይ እዚህ እኛ ሀገር ላይ ትንሽ ከተማ ላይ ስትሆኑ ሁሉም ጋር ጓደኛ ናችሁ፣ ሁሉም ጋር ትግባባላችሁ፣ ትጠራላችሁ። ከዛም በኋላ የብዙ ሰዎች ጋር ትቀርጻላችሁ። ያው እነሱም ይፈልጋሉ እንለቃለን። በዛ ምክንያት ሲያንታ ተከባብ እንዲህ ምናምን እያላችሁ ብዙዎች በጥያቄም ስጠይቁ ነበር። ያው በስተ መጨረሻ አንድ ላጤ ልትገላገሉ ነው። አልሐምዱሊላህ ረቢ ላለሚን እወዳችኋለሁ። የዛሬ ቪዲዮችን ይህ ምስል ነበር። አሁ ስቀያችሁ ከልብ አመሰግናለሁ። መልካም